ያው እናላህ ብለው ይስላሉ። እኛ አምላካችንን በስዕል አንገልጽም፣ እናንተ ትገልጻላችሁ። ይህ እናውቀዋለን። እኛ እንደዚህ አይደለም። ሶስት ስላሴዎች እንደ ድርድራቸው ያስቀምጣችሁ፣ አብ ወልድ መንፈስ ቅዱስ። እኛ እንደዚህ አንልም። ስህተት ነው። ይህ ክህደት ነው። እኛ ጋር ጋር ክህደት ነው። አምላክ ማንንም አልመስልም ብሎ ገልጾታል በቁርአን ላይ ሲናገር፣ አምስት ቦታ ላይ በሱረቱ ሹራ ላይ ምና ለይሰ ከሚትልህ ሸይኡን ወሆወሰሚዑ ልበሲር ወልኢንሳን ምን ሸይ ወጣቶቻ እኔን የሚመስል አንዳች ነገር የለም ብሎ ዘግቶታል። ሰውስ ከአንዳች ነገር ነው። ስለዚህ አይካተት ምስሉ አይመስልም። የሰው ልጅ ወጣቶች አላርና አላህ ስብሀነ ወተዓላ ይህን ተናግሯል። ፈላ ተድሪቡ ሊላህ አምሳል ለእኔ ለአምላካችሁ ለአላህ አምሳያ ያታድርጉልኝ እኔን የሚመስል የለምና ብለው ሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ ለአላህ መኩሼ ታውቁልኝ ያላችሁ መኩሼ የለኝም አለ አምላክ አላህ ስብሀነ ወተዓላ። እንደኛ እንደ ፍጡር አይነት አይደለም። እርሱ ማንንም እንደማይመስል ተናግሯል። በዚሁ አንጻር እግዚአብሔር እጆች አሉት፣ እግሮች አሉት፣ ሁሉ ነገር እግሮች አሉት፣ በእግሮቹ ይራመዳል፣ እጆች አሉት፣ በእጆቹ ያጨበጭባል። ቻ አለ ያው እና ዚህም ጋር ለአከዝናሁ ብልየሚን ይላል። ፈራግ ለይህም ርበን ብልየሚን ይላል እና አላህ ሱብሓነ ወተዓላ የሰዎች እጅ እንደምናውቀው ደካማ ነው፣ ጠንካራ ባህሪ ያላት የእርሱ እንደዛ አይደለም ነው ማለት ነው። ወኪልታ የዳሁ የሚን የሚለው ሁለቱም እጆቹ ቀኞች ናቸው የሚሉት ነብስ ላ ስለም እንደ ሰው ልጅ ባህሪ አይደሉም። የሰው ልጅ ግራና ቀኙ፣ ግራው ደካማ፣ ቀኙ ጠንካራ ላ፣ የእሱ እንደዛ አይደለም። ሁለቱም ጠንካራ ባህሪን እየተላበሱ ናቸው። ያው እና ተወሰፉ የዳሁ ቢል የሚን ወሽማል እያለ ይናገራል። ምን ይ ልስ ከማ ፊ ዲ ብን ዑመር ተጋድርገው ወኪልታ ሁለቱም ይላል ሙባረከ ሁለቱም የተባረኩ ናቸው። ምን ሐይቱ አልሸረፊ ወልፈበል ከክብርና ከትሩፋት አንጻር የተባረኩ ናቸው የሚለውን ለመግለጽ እንጂ ሁለቱ ቀኞች ብቻ ናቸው ማለት አይደለም እ ያደርጋሉ ሁለት ቀኝ እ አድርገው እንደዚህ ይስሉና ይሄ ነው አለ ይላሉ። ይህን በማስረጃ ሰይተው እኛ ላ አመሰግናለሁ ሁቴን ዋ ሌላም ጥያቄ ነበረኝ እና በዚህ አጋጣሚ እንትን እኔ የተወለድኩት ከሙስሊም እናቴና ከክርስቲያን አባቴ ነው እና አሁን ላይ እኔ የምኖረው ሕፃን ጀህነ ያለው ሙስሊም ቤተሰቦች ጋ ነው እና እኔም አልሐምዱላ ሙስሊም ነኝ። አሁን የምጠራው ግን በአባቴ ስም ሲሆን ስልህ አሜር ጥጋቡ ነው። ስሜንም ካነበኮ ማለት ነው እና ስሙ ችግር አለው የለውም? የአፋዘር ስም ማለት ነው አምር ጥጋቡ ችግር የለውም። ችግር የለም። አመሰግናሉ። ኧረ ሊጥ ምናምን እያል የሚያወርት እንመልስልኝ። ማንኛውም ሰባኪ ያመቻችሁ። ዋሌይኩም ሰላም እያወራህ ነው እህት፣ አንድ ድል ስጭዳውራ ተጀመርከ ሹክር አመሰግናለሁ፣ ጊዜ ስለሰጠሽ። ማንኛውም በእስልምና ላይ ትችት አለኝ የሚል ማንኛውም ሰባኪ ካለ እናና ከሙስሊሞች ፊትህ ተች በሉት። እዚህ መተው ካወሩ እኔ ገና እንደመጡ ቁሜ አጨበጭባለሁ። ቁሜ እንደዚህ አጨበጭባለሁ። ቸዋል ምንናውሩት እዚህ ጋር ከሙስሊሞች ፊት መታቸው፣ ያው እና በሉኝ፣ ያው በሉኝ እያልኩኝ እኔ ትንሹ ላይ ሆንላችኋለሁ፣ እናንተን ትልቁ ላይ አድርጌያችሁ እናንተ በምትፈልጉት ርዕስ ላይ በዚህ ጉዳይ ላይ ሙስሊሞች ላይ ተችታለኝ ከሙስሊሞች ችግር እኔ ሰላም ሞ ሙስሊም ከሆነች በተራ ጠይቆ ክርስቲያን ከሆነች ላስቀደምች ነበር። እሺ፣ በተራ ከታች ጀምሪ። መቼ ጀመርሽ? እሺ እኔ ጥያቄ ነበረ ማለት ነው። ደግሞ የአባቴ እናትና አባቱ ከሞቱ አመታቸው ነው እና በገጠር ላይ የሆነ አመታት አርባ ሰባት እያሉ የሚያደርጉት አለ። ይሄ ነገር እንዴት ነው ይሄ? በስማቸው ሰደቃ ሰድቅላቸው እንጂ ሰደቃ አታወጣ። በስማቸው ግን ገንዘብ ሆነ እንዲሰጥላቸው ለሚስኪኖች ብዬው ነበር ማለት ነው። እሱ ደግሞ መሰደቅ ነው የሚፈልገው አባት የቤት ውስጥ ማብላት ማለት ነው። እውነት ነው። እሺ ለማንኛውም

አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች። ለእርሷ ብዬ ነይቼ ሰደቃ ባደርግላት አላህ ይቀበለኝ ይሆን ይጠቅማታል? ይሄ ነገር አለ። አዎ ይጠቅማታል፣ አላህ ይቀበላል፣ ሰደቃ አድርግላት ብሎታል። ነገር ግን በጊዜ ገደብ ገድበውታል? ወይ ነቢ ስላ ላ ሰለም ሰደቃ በሰባት ሁለት ሰባት ወር አመት አራት አመት ለአል ገደቡት? ዒባዳ ነው ሰደቃ አይደለ? ዒባዳ እስከሆነ ድረስ ወደ አላህ እቀራረብበታለሁ ብሎ የሚሰራ ስራ ሁሉ ማስረጃ ያስፈልገዋል። ልዒባዳ ተውቂፊያ በቁርአንና በሐዲስ ላይ የቆመ ነው። ከዛ ውጭ በራሳችን ያንን መደንገግ አንችልም፣ በዚያ ገደብ ማውጣት አንችልም። ሰደቃ በሰባተኛው ቀን ካልሆነ አይሆንም ብሎ ሰደቃ የሚያደርጉ ሰው ካለ ይሄ ቢድዓ ነው። ይሄ ቢድዓ ነው። በሁለት ሰባት ካልሆነ በስተቀር አይሆንም። ላ እንደዚህ ብላችሁ አታድርጉ። ወዲያው እንደሞተ ሰደቃ ማድረግ ትችላላችሁ። ሰባት ጊዜ መጠበቅ ምንድን ነው? በሁለተኛ ቀን፣ ሶስተኛ ቀን፣ በማንኛውም ቀን ሊሆን ይችላል። አድርጉ። በዚህ ቀን ካልሆነ ሰደቃ አይሆንም ብሎ አስቦ ከሆነ ሰውየው ይሄ ነው ቢድዓ የሚሆነው። እሺ አሁን እሺ ገንዘቡን በስማቸው ቢሰጥላቸውስ ችግር የለውም፣ ይቻላል በስማቸው ለደሃዎች ለሚስኪኖች ሰደቃ ያደርግ ምግብር ቢያደርጉ እኮ ችግር የለውም። ይህን እንዳያደርገው በጭንቅላቱ በሌላ ቀን ያድርግ በሶስተኛው ቀን ወይ በአራት በስምንተኛው ቀን ምናምን ላይ አይቶ እንደዚህ ያድርገው። እሺ በቃ ሌላው ደግሞ ጥያቄ ባለፈው ጊዜ ሮመዳን ዘካተል ፍጥር ስንሳጥ ለቤተሰብ ነበር የሰጠ ነውእና እና ይሄ ነገር እንዴት ነው ይሆናል ወይ ለቤተሰብ ዘካተል ፍጥራችሁን ለቤተሰብ ለእናትና አባት

እንዲ ያወጣም የታዘዙት ምን ያክል ነው? አለ። ከቴምር ወይም ከስንዴ ወይንም ከገብስ አንድ ጣሳ በአንድ ሰው ላይ ይደርሳል። ይሄንም ሰዎች ለኤድ ሶላት ከመውጣታቸው በፊት ቀድሞ እንዲሰጥም አዘዋል። አለ። አሁን የመስጠት ሀላፍትና ያለበት ማን ነው? አባት ነው። የሚስቱን የራሱን የልጆቹን አስቦ ይሰጣል። ለጾሙትም ትላልቅ ለሆኑትን ትናንሽ ለሆኑትም ከቻለ እንዳሁም ለተረገዘው ልጅ ቢሰጥለት መልካም ነው። ዑትማን ብኑ ዓፋን ሚስቷ እርግዛ ሳለች ለተረገዘው ለልጄ ብሎ አስቦ ያወጣለት ነበር። እንደ ግዴታ አይደለም ለሱ ቦታቸዋል፣ ግን ቢደረግ መልካም ነው የቻለ ሰው በአንድ ሰው ላይ አንድ ጣሳ ይላል ሀዲቱ ላይ። አንድ ጣሳ ሲባል አሁን ጊዜ ባለችው ጣሳ አይደለም። ሼክ አብድል አዚዝ ብኑ ባዝ የተባሉ ታላቁ ዓሊም በዚያን ጊዜ የነበረው አንድ ጣሳ በዚህ ጊዜ ሁለት ኪሎ ከግማሽ ወይም ሶስት ኪሎ ድረስ ይደርሳል ብለው ተናግረዋል። ስለዚህ በአንድ ሰው ላይ ሶስት ኪሎ ስንዴ ወይንም ገብስ ወይንም ቴምር ያሉበት ምክንያት ሀዲቱ ላይ በጊዜው ሲበሉ የነበሩት አብዛኞቹ ምግቦች በአካባቢው እንደዚህ ስለነበሩ ነው። ስንዴ ወይ ገብስ ወይንም ቴምር ነበሩ ገብታቸዋል። አሁን ጊዜ እስከተባለ በአሁን ጊዜ በአካባቢያችሁ በአብዛኛው ሰዎች የሚመገቡትን ነገር መርጣችሁ ከዚያ መስጠት ማለት ነው። በአብዛኛው ሰው አሁን ሩዝ ነው የሚመገበው ወይም ጤፍ ምናምን። በአንድ ሰው ላይ ሶስት ኪሎ ማለት ነው። አባት የራሱን ሶስት ኪሎ የሚስትን ሶስት ኪሎ የልጆችን ሶስት ሶስት ኪሎ አድርገው ይሰጣል። ይህንም መቼ እንዲሰጥ አዘዙ አለ ቀብለ ክሩጅ እና ሲሉ ሶላት ልዒድ ለድሃዎች ነው የሚሰጠው። ይሄ በምስኪኖች ነው ሰዎች ለዒድ ሶላት ከመውጣታቸው በፊት አሉ። ነብስ ስላ ስ ሀዲት ላይ ሚያክል አዛኝ መሆናቸውን ይገልጻል። ሀዲት ለምንድን ነው እንደዚ ያለበት ምክንያት? ለምንስ ነው አዛኝ ናቸው በዚህ ላይ ያሉት እ ምክንያቱም ይህ ሰደቃ የሚሰጠው ለነዚህ ለድሃዎች ለሚስኪኖች የበዓል ቀን በሰው ደጅ እንዳይቆሙ፣ ቀድማችሁ ደረሱላቸው፣ ስጧችሁ፣ ቀድማችሁ ብሎ ነብ ስ ስለም አዘዙላቸው። ሰዎች ለዒድ ሶላት ከመውጣታቸው በፊት አሉ ከዒድ በኋላ በተሰጣቸው የዛኔ የበዓሉን ቀን የደስታውን ቀን በልመና ሊያሳልፉ ለይህ መሆን የለበትም ባሉ ነብስ ላል ስሉ ለበዓሉ ከመውጣታቸው በፊት ቀድማችሁ ሰታችሁ ጨርሱ ብሎ አዘውና ሃ የድሉ ላ ሸፈቀት ወራመት ለ ሰላት ወሰላም ምን ያክል ለድሃዎች በጣም የወዷቸው ነበር። ድሃዎችን አብሯቸው ይቀመጡ ነበር። አብሯቸው ይበሉ ነበር። ገብታቸዋል እና ነቢያችን ሰለላሁ ዓለይሂ ወሰለም ቀድሞ እንዲሰጥ ያዘዙ ለዚህ ነው ስለዚህ ከመቼ ጀምሮ እስከ መቼ መስጠት ይቻላል የሚለውን በሶስት ቀናቶች እነሱም ከ28ኛው ቀን ጀምሮ 29ኛው ሰላሳ ከዚያ በኋላ ለዒድ ሶላት ከመውጣታቸው በፊት እስካለው ጊዜ ድረስ ማለት ነው በእነዚህ ጊዜያቶች ይሰጣል ማለት ነው ይሄ እሺ አባት ካልቻለስ እናት ማውጣት ትችላለች ችግሩ የለውም እናት ካልቻለችስ እናትና አባት ልጆች ስራ ላይ ያላችሁ ካላችሁ የነሱን የእናት የአባታቸውን የወንድም እህቶቻቸውን አስባቸው መስጠት ትችላላችሁ በአንድ ሰው የሚሰጠው በብር ነው በእህል ነው የሚሰጠው ማስረጃ የሚያሳየው ሰለም ተምር እንጂ በብር ሰብስበው እህል ገዝተው ለሚሰጡ ሰዎች አሰባስበ መስጠት ይቻላል ወይ ሙስሊሞች መስጅድ ሚኖር ይችላል። የዚያ መስጅድ ኃላፊ ምን አደረገ? በዚህ አካባቢ የምትገኙ ሙስሊሞች ዘካተል ፊጥራቸውን የምትሰጡትን በአንድ ሰው ላይ ይሄን ያክል ሰብስባቸው አምጡ፣ እኛ ደግሞ ሩዝ ገዝተን ወይም የሚበላ ነገር ገዝተን ለዳዎች እናካፈላለን። ያስገዳል። ብሩን በቀጥታ ሄዶ መስጠት ግን ላ ያደር ነው። በዚያ ቀን እህል እንዲሰጥ ነው ነቢያችን ሰለላሁ ዓለይሂ ወሰለም ያዘዙት። እህሉ ግን በአካባቢያቸው ሰዎች በመመገብ የተለመደ ነገር ይሆንላቸው፣ ሌላ ያለመዱትን ምግብ ብሰጣቸው እና ይህ ነው አላማው ምንድን ነው ከተባለ፣ ነቢያችን ሰለላሁ አለይሂ ወሰለም ዘካት ልፍጥር ጡዕመተን ልልመሳኪን ወረተ ልሳኢም አሉ። ለየጾሙ ንጫጻለመንጻት ያ ማለት ሰውየ ጾሙ ላይ ችግር ካለበት ያንን ችግሩን አላህ በዚህ ያካክስለታል። ታቸኋል ጾምህ ችግር ካለበት አንዳንድ ጥፋቶች ካሉብህ እነዚያን ያካከሳቸዋል ሙሉ እንዲሆንልህ ያደርጋል አንደኛ አላማው ይሄ ነው ዘካት ልፍጡር ሁለተኛ ወጣዕመተ ሊል መሳኪል ለድሃዎች ምግብ ሲሆንም አሉ ለዚህ ነው እና ይሄ ነው ዘካት ልፍጡር ታዲያ እዚህ ቦታ ላይ በአካባቢያችን መስጠት ነው የሚበልጠው ወይንስ ወደ ሌላ አካባቢ መላክ እንችላለን የሚለውን በተመለከተ በላጩ በጾማችሁበት አካባቢ ለሚገኙ ምስኪኖች መስጠት ነው ያ ነው ነገር ግን ይህን ማድረግ ካልቻላችሁ ወይንም በአካባቢያችሁ ያሉ ሰዎች ያላቸው ከሆኑ ወደ ሀገራችሁ መላክ ትችላላችሁ። የዛኔ ችግር የለውም። ወደ ሀገራችሁ ልቃችሁ ማሰጠት ትችላላችሁ።